ሎሚ ያችን አያችሁ። ሎሚ ማሻአላህ። በገጠር አካባቢ የሚመስል ሎሚ አለ፣ ግን በጣም በጣም ብርቱካን ብርቱካን ነው የሚመስለው ማለት ነው። አያችሁ፣ ጉሉ ማሻአላህ፣ ይሄን ይመስላል ሎሚ እራሱ በጣም

ደስ ይላል። አካባቢ ሁሉ በጎቹ አሉ። እዛጋ በጎቹ ጋር መሄዳል። አያችሁ ደግሞ

የትላልቁ ሎሚ ማለት ነው። እስኪ ልክ እንደ ብርቱካን ሎሚ ማለት ነው። እዚህ ጋር ደግሞ አጫጭሮ ትናንሾች ሎሚ ነው ያሉ። እዚህ ጋ ትናንሾች ሎሚ

በቆሎ ተዘርቷል። አያችሁ አይምሻ በቆሎ ነው የተዘራው ማለት ነው። ያችሁቱ በጣም ትልቅ ነው። በቆሎ ተዘርቶበታል እና ይሄን መስላል ማሳ ማለት ነው። ወይ ዋጋ ነገር አለ። አይ ይሄ ደግሞ እንዶድ እንዶድ ነው የሚባለው። እንዶድ ይሄ እንዶድ ነው መሰለኝ። አረንዱ ደረል ምን ያለው ኮምስ ምን እንጨውላ ግን እንደው ምን እና በጎቻችን ደግሞ ያቸው እዛ ማለት ነው። እና ይሄን ይመስላል የገጠሩ አካባቢያችን። እስቲ ብሉ ማሻአላ። በዚህ መልኩ ዘና ፈጥና ያምን ያለ ነው ግን ቪዲዮውን ላይክ አድርጉ። ወዳችኋለሁ። ምን መሰለው ሎሚ እያስቃኘኋችሁ አስነያችሁ። ዋው እንዴት ደስ ይላል። በጎቻችን እዛ እዛጋ ወይኔ ወይኔ! እና ጉሉ ማሻላ ተባረካላ፣ ማሻላ ማሻላ። ለሆን ስ የሚልበላይ ነገር የለውም። በጎ ፍየሎች ናቸው አይደለም። በነገራችን ላይ ፍየል ናቸው ያሉት ማለት ነው። እና በዚህ መልኩ ይመስላሉ። ጉሉ ማሻላ ላይ ካልጉ። ወዳችኋለሁ በጣም ደስ የሚል አካባቢ ነው ያለ ነው። የገጠራማ ቦታ ይሄን ይመስላል። ቃኝ ነው በዚህ መልኩ ማለት ነው። ገጠር የናፈቃችሁ ካላችሁ ሎሚ

እና እንደዚህ ነው ማለት ነው። ሎሚያችን እያቸው ሎሚ፣ ማሻ አላህ። በገጠር አካባቢ ይሄን የሚመስል ሎሚ አለ፣ ግን በጣም በጣም ብርቱካን፣ ብርቱካን ነው የሚመስለው ማለት ነው። እያውጉ ማሻ አላህ፣ ይህን ይመስላል።